እንዲህ ምናምን እያለ ኢንተርቪው ያደረገበት እንዲህ እያለ የጥላቶቻችን ፍላጎት እኛን መበተንና መለየት ነው። የኢትዮጵያን ሰላም የማይሹ በክንዳችን ይፈርሳሉ። እኛ ጸንተን እንኖራለን። ቅቡልነት ብሎ ነገር የለም። መሬት ሰጭ፣ ይሄ ወንጀለኛ መንግስት ነው። መርህ የለሽ መንግስት ነው። አማራ ክልል ላይ ገብቶ እየጨፈጨፈና እያረደ ያለው አንዳንድ ደካማ ሰዎች ይወልዱና በድሉ ይደግ ይላሉ። የጽንፈኞች የመንግስት ስልጣን ለመቆጣጠር የሚፈልጉ ኃይሎች ህልም ያመከናል። ይህ ኖረኛ ቃል ኮር የተጠቀመው ሽንት ሆነ ብትቀር ይሻላል ብሎታል የአማራን ህዝብ ንቀቱ ተጠቅሞ መጣን። የአብይ አህመድ ባህሪው ነው። እችንም ሴት እሷንም ተጠቅሞ ነገ ጠዋት ይጥላታል። ጠላትን ሸሻጊ አለመሆኑ ይህ ወንበዴ ሁሉን አያዋጣም ብለን ቁረጥ ለዘራፊው ሀይ አትጠቅመንም ብሎ ትጥቅ ማስፈታት የሚባል ነገር አልተባለም፣ አልታስበም። ባኖማ እየተዋጋ ነው። ለማንነቱ ለህልውና እየተዋጋ ነው። እዚህ ጋር ያለው ብልጽግና ቅምጥ ነው። እንደና አብይ አህመድ በሻሻ ላይ በባዶጉ ሲሄድ የነበረውንም ሱሬ የማያቀውንም ኢትዮጵያውያን፣ በዚህ ነው እየተመራችሁ ያላችሁት። አስራ ሦስት ሺህ ስምንት መቶ ኢንዱስትሪዎች ስራ ጀምረዋል። በሚቀጥሉት አምስት አስር ዓመታት የት ልንደርስ እንደምንችል፣ ይሄ ሁሉ ድል፣ ይሄ ሁሉ ውጤት የሚገርም እኮ የጭኑ ሹሉ ዳታ ወቅቶ በዝርፊያ ተሰማርቶ እያለ የማስመሰል ችሎታው እሷን፣ በቃ እንደ አዲስ ፍቅረኛ 17 18 ልጅ በዝላ፣ እኔ እቤት ውስጥ ሶፋ ላይ እንደዛ አቅፋታል ወይ የራሱ ጉዳይ ነው።

አቶ ደመላሽ ማን ናቸው? መቼም ኢህአዲግ ሰው አድርጎ የተማረከውንም የሰረቀውንም እንደ ናብይ አህመድ በሻሻ ላይ በባዶ እግሩ ሲሄድ የነበረውንም ሱሬ የማያውቀውንም በቃ ሰብስበው ሰው አድርገው አስተምረው በቃ ለወግ ለማድረግ አብቅተው የሌባና የመሃይም ጥርቅም ለወግ ለማድረግ አብቅተዋቸዋል እና ሚ ሰውዬ ኢህአዲግ ሰው ከማረው በፊት አስተምሮ ሰው አድርጎ ሱሬ አስታጥቆ ዲስፕሊን ማለር አስተምሮ ለወግ ለማድረግ ከማብቃቱ በፊት ሳቸው ስለ ሌቦችና ስለ ክራይም ነው የሚያወሩት። አቶ ደ ደመላሽ የመጀመሪያ ታሪካቸው ምን ነበረ? ለአቶ ደመላሽ ጄኔራል ሆን ኮሎኔል ሆን ምናልማቅ አቶ ነው። አይ ቲንክ በአቶ የያዘው ዘንድሮ ቡና በኢትዮጵያ ታሪክ ለመጀመሪያ ጊዜ ሁለት ቢሊዮን ዶላር ገደማ ገቢ አግኝተናል። ሲሚንቶ የሀገር ውስጥ ፍጆታ ማሟላት ብቻ ሳይሆን ለኤክስፖርት ዝግጅት እያደረግ እንገኛለን። ወርቅ ወደ ሁለት ነጥብ አምስት ቢሊዮን ዶላር ገደማ ኤክስፖርት ማድረግ ችለናል። አብይ ጦርነት ይፈልጋል ምን ጥርጥር አለሁ። ጌታቸው ገልጾታል። አብይ ከጦርነት ውጭ መኖር አይችልም። ብትዋሽ ብትዋሽ አሁን አየ ነው እኮ በዚህ አጭር ጊዜ ውስጥ ቅቡልነት ብሎ ነገር የለም። መሬት ዘጭ ሶሻል ሚዲያ ተበለጥን እኮ። ከዚህ በፊት ሚዲያ ደግፈን ሚዲያ ደግፈን ተብሎ የሚገዙ ሚዲያዎች ነበሩ፣ የምናቃቸው ማለት ነው። ሆዳም ደግፈን። አሁን የሰማ ደግሞ ዝም በል ዝም በል እና የተወሰነ ቦታ ላይ ብቻ ክሪሳይዝ አድርግ ተብሎ ደግሞ ይሰጣቸዋሉ። ስለኛ አትንካን ግን እንከፍልሃለን። ዝም ለማለትም ብር ይከፈላል። በብልጽግና ጊዜ በቃ ዝም ለማሰኘት መደገፍ ሌላ ትንሽ ያስጨምራል፣ ዝም ለማለት ደግሞ ክፍያ ያለው ራሱ አንዳንዶቹ እንካ ብለው ጭምር አንቢ ያሉ ሰዎች በርካታ ሰዎች አሉ። የውጭ ቱሪዝም በመሳብ ከአፍሪካ ቀዳሚውን ድርሻ ይዘናል። ኦልሞስት በየሁለት ሳምንቱ ኢንተርናሽናል ኮንፈረንስ የሚካሄድበት ከተማ ሆኗል፣ አዲስ አበባ። 830 ተሰርተው ስራ ያቆሙ ፋብሪካዎች መልሰው ስራ እንዲጀምሩ ሆኗል። አቶ ደመላሽ፣ ለእሳቸው ሌብነት ምንድን ነው? ሌባ ማለት ምንድን ነው? ክራይም ለሳቸው ምንድን ነው? ለመሆኑ ወንጀል ወንጀል ነው? ለአቶ ደመላሽ። ስለ ደመላሽ ከማውቃቸው ብዙ ነገሮች አንዱ በጥይት ተመቶ መቁሰሉን ይመለከታል። በ1983 ዓ ም ወደ አንድ ሱቅ ገባ፣ አገባባቸው ለዘርፊያ ነው። አቶ ደመላሽ ማለት ነው እ ሰው ይዛዊ ክራይም የለም። በአለም ውስጥ ካሉት አስረኛ ምናምን እያሉ ስለ ክራይም የሚነግሩ ሰውዬ ማለት ነው። ክሪሚናሉ ራሳችሁ፣ ወንጀለኛው ሰውዬ ስለወንጀል እየነገሩ አዲስ አበባ አጥለቅልቆ ያለ ወንጀል፣ ሰው በሰላም ወቶ በሰላም መግባት የማይችልበት ከቦታ ቦታ መንቀሳቀስ የማይችልበት። በኢትዮጵያ 13ሺ 8 መቶ ኢንዱስትሪዎች ስራ ጀምረዋል። 13ሺ 8 መቶ ኢንዱስትሪዎች ይህ ትልቅ የምስራችና ብስራት ስለሆነ እንኳን ደስ ያላችሁ። በዚህ አመት 13% ገደማ እድገት ይጠበቃል ይተበቃል። ምሁራን ናችሁ፣ ኢሊት ናችሁ ነው። አግዙና እንደፈለጋችሁ አገሩን ብሉት ሲባሉ ነው። እዚህ ውስጥ አንገባም። ይሄ ወንጀለኛ መንግስት ነው። መርህ የለሽ መንግስት ነው የኢትዮጵያውያን ህልውና አደጋ ውስጥ የከተተ መንግስት ነው። የኦሮሞ ህዝብን፣ የአማራ ህዝብን፣ የማንም ብሔር የማይወክል መንግስት ነው ነው ብለው ራሳቸውን ያጸዱ ኢሊቶች አሉ ውጭ ሀገር። ይህን ህዝብ ማትበቀል ሽንት ሆነ ብትቀር ይሻላል። ይሄ ኖረኛ ቃል ኮ የተጠቀመው ባጫ ደበሌ ሽንት ሆነ ብትቀር ይሻላል ብሎታል። የአማራን ህዝብ ንቀቱ ባጫ ደበሌ ነው። ከምበታ ሄዶ እዛ ሰንብቶ አዲስ መሆኑን በቃ ሄዶ ያልተነካ ቦታ ሄዶ መንካት የሆነ አዲስ ፊትና የሚያጨበጭብ እንትን ፍላጋ ነው የሚሄዱ። ካድሬው ያሰማራል። ሌሎች ሴክተሮች ሲታከሉ የኢትዮጵያ እድገት ምን ሊሆን እንደሚችል መገመት አያዳግትም በሚቀጥሉት አምስት አስር ዓመታት የት ልንደርስ እንደምንችል መገመት አያዳግትም። ይሄ ሁሉ ድል፣ ይሄ ሁሉ ውጤት የኢትዮጵያን ማንሳራት ጅማሮ ለማብሰር የሚያስችል መሰረት እየጣላቸው በመሆኑ ክራይም ሬቱ ጣራ የደረሰበት እሳቸው ግን አይታያቸውም። ምክንያቱም እሳቸው እራሳቸው ወንጀለኛ ናቸው። አቶ ደመላሽ ራሳቸው ዘራፊ ስለሆኑ ላይሰሙት ይችላሉ። እናም ሀገር አማን ሰፈር ሰላም ብለው ዘረፋ ወጡ። አያችሁ፣ አቶ ደመላሽ፣ ሁሌ ሀገር ሰላም ይመስላችኋል። ሁሌ ሀገር ሰላም ሀገር አማን ነው ይመስላችሁ። አቶ ደመላሽ ደመላሽ ግን ባቱን ተመቶ ተረፈ። በጥይት የተመታው ለሀገር ሲዋደቅ ለሀገር ደህንነት ሲዋጋ ከወራሪ ሲከላከል አይደለም። በጥይት የተመታው ወይም ሕግ ሲያስከብር ወንጀልን ሲከላከል አይደለም በጥይት የተመታው አቶ ደመላሽ። በጥይት የተመታው ዝርፊያ ላይ ተሰማርቶ የዘረፋ ወንጀል ላይ ተሰማርቶ ሲያመልጥ ነው አቶ ደመላሽ። እግሩን ተመቶ ተረፈ። በሀገራችን አንዳንድ ደካማ ሰዎች ይወልዱና በድሉ ይደግ ይላሉ። ተቋም በድሉ አያድግም። ተቋም በስራ ነው የሚያድገው። በቀጣይነት መሰልጠን፣ መታጠቅ፣ መዘጋጀት ከሁሉ ሰራዊት የሚጠበቅ በመሆኑ ኮሪደር እየገነባ ላችሁ ነው። የገጠር ኮሪደር ምንድን ነው? ከብትና ሰው አብሮ የሚተኛበት ቤት ከሆነ አይ ከብት እዚህ ጋር ይተኛ ሰው እዚህ ጋር ይተኛ ችግር እኮ ነው እንጂ ሰው ከከብት ጋር የሚተኛበት እንትን እኮ ፈልጎ እኮ አይደለም። በት እየሸተተው የሚተኛ እኮ ሲቸግረው እኮ ነው። ሰውየው ግን እንደዚህ ነው የሆነ ለየት ያለ ነገር ሰራ ያለው ይላል። መጀመሪያ መሰረታዊ የሚባል ማህበራዊ እንትኑን ትለውጣለህ። አንድ አባት ሲመርቁት ይታያል፣ ሚስቱን እንዲህ አቅፉ። ለማስመሰል ነው። እኔ እቤት ውስጥ ሶፋ ላይ እንደዚ ያቅፋታል ወይ? የራሱ ጉዳይ ነው። ያለ መረጃ ሌላ ነው። ካሜራ ሲሆን ግን እዚህ ጋር ማይክ ያደርጋል። ካሜራ ሩቅ ሆኖ ምረቃ፣ የእሱ ድምጽ ይሰማል በደንብ። ማይክ እዚህ ጋር እኮ ግን መጀመሪያ እሳቸው ጋር መርቆኝ ብሎ ሲጠጋ ማይክ ምናምን አድርጎ ነው እዚህ ጋር። ሳትዘናጉ አቅም መገንባትና ራሳችሁን ማሳደግ ስራችሁ እንዲሆን ላሳስባችሁ እወዳለሁ። አንድ መሆን ከቻል ብልጽግናን ማረጋገጥ እንችላለን። የጠላቶቻችን ፍላጎት እኛን መበተንና መለየት ነው። ለወንጀለኛው፣ ለዘራፊው፣ ለሌባው ደመላሽ ክራይም ምንድን ነው? የሌብነት ጠባሳ እግሩ ላይ ላለው ደመላሽ ወንጀል ምንድን ነው? አዲስ አበባ ውስጥ ያለው ወንጀል ለደመላሽ ሊታየው ያልቻለው ወንጀል መተዳደሪያው ስለሆነ ማለት ነው። ደመላሽ ግን በአቱ ተመቶ ያረፈ የሚገርም እኮ ታዲያ ደመላሽ የጭኑ ሹሉዳ ተወግቶ በዝርፊያ ተሰማርቶ እያለ የጭኑ ሹሉዳ ተወግቶ ጠባሳ እግሩ ላይ ይዞ ለአቶ ደመላሽ ስርቆት ምንድን ነው? ከዚህ በላይ በቃናል። ስለሌባው ደመላሽ ይሁን ነገር ካለ ባትህን አሳየን እንበል። ባትህ ተመስክር። ከፍተኛ ዓላማ መሆን ያለበት ሰላማችንን መጠበቅ፣ ተባብረን መትጋት። ከዚያ የሚያልፍ ነገር ደግሞ ካለ እንደ አባቶቻችን በአርበኝነት ስሜት የኢትዮጵያን አንድነት ማስከበር የሁል ጊዜ ስራችን መሆኑን እንድታስታውሱ። የማስመሰል ችሎታው እሷን በቃ እንደ አዲስ ፍቅረኛ የ17 18 ልጅ መስላ እሺ ብሎ እንዲህ ያለ እጃቸውን ይስማል። በነገራችን ላይ እጃቸውን ሁላ ይስማል። ማንም መንግስት አይገለብጥህም ምናምን፣ አይዞ ምናምን የሚሉት ሱተ እንደዛ በሉ ተብለውን ስክሪፕት ያው አባዬ እንደዚህ እንደዚህ ብለን መርቀው እሺ ብለው ነው የመጡት። ባዶ እግራቸው ቲፕ እንኳን ሰጥተዋቸው ይሆናል ብዬ አልገምትም። እጃቸው ግን ስሟቸው እንደዚህ ያደርጓቸው ሄድ ኢትዮጵያ በልጆቿ ጥረት ሰላሟ ይጠበቃል፣ ብልጽግና ይረጋገጣል። የኢትዮጵያን ሰላም አንድነት የማይሹ በተለመደው መንገድ በክንዳችን ይፈርሳሉ፣ እኛ ጸንተን እኖራለን። የለውጡ መንግስት ምንበላ ጀመረ ጀምረው፣ የለውጡ መንግስት ሰውየው ከመጣ ሰባት ዓመት ሞላው። የነውጡ የነውጡ የነውጡ የነውጡ ሲሉ ሰባት ዓመት በሆኑ ሰው ነውጥ እያለ ይኖራል። ብራሉቱ ላምናለ በአለም እኮ እየተጠየኩ ነው ሰራዊትን ላክ የራሱን ዜጋ የሚገድለው ሰራዊት ላክልን አሉኝ እያለ ነገር ነበር አደለ። አብይ አህመድ ተጠቅሞ መጣል የአብይ አህመድ ባህሪው ነው። ትክክለኛ የዲያብሎስ ባህሪ ነው ያለው አብይ አህመድ። ተጠቅሞ መጣል፣ ተጠቅሞ ማዋረድ የአብይ አህመድ ባህሪው ነው ተጠቅሞ ያልጣላቸው ተጠቅሞ ያላዋረዳቸው ተጠቅሞ ያልተላገጠባቸው ያልዘለፋቸው እስከዛሬ ዛሬ ድረስ አላየንም። የኢትዮጵያ ህገ መንግስት ለአደጋ እንዳይወድቅ፣ ሀገራዊ አንድነታችን ለችግር እንዳይወድቅ ከጅግናው የሀገራችን መከላከያ ሰራዊት ጋር በመቀናጀት ዋጋ የከፈለ ተቋም ነው። የጽንፈኞች ያለ ምርጫ የመንግስት ስልጣን ለመቆጣጠር የሚፈልጉ ኃይሎች የሚያስቡትን ህልም ያመከነ ተቋም ስለሆነ እና ፑሻፕ ነው እንመለስ፣ እናስታውሳቸው። ሰውዬው አክት የሚያደርገው ጠቅላላ እና ሚስቱ ጭምር ፑሻፕ ሰርታችሁ እዚህ ጎን ለጎን ነው ካሜራ ደግሞ ከኋላ ባክሾት ፍሮንት ሾት ከተለያየ አንግ ነው ሾት የሚደረገው። ከኋላ ይመጣል፣ ከፊት ለፊት ይመጣል፣ ይቀናብራል። ኢትዮጵያውያን በዚህ ነው እየተመራችሁ ያላችሁት። የ130 ሚሊዮን ጠቅላይ ሚኒስትር በአቅሚቴ ብልጽግና፣ በአቅሚቴ እየታገለ ነው። በእንግሊዝኛም በአማርኛም እነዚህ ፖስት እያደረጉ ማለት ነው ከእንግሊዝ አምጥተው በእንደዚህ ነው የኢትዮጵያ ብልጽግና ጨዋታ እየተጫወተ ያለው። በአፍሪካ የመጀመሪያ የሆነውን አፕ በማበልጸግ ለአፍሪካ ወንድሞቹ ያበረከተ አገራችንን በተለይ አዲስ አበባ ከተማን በቴክኖሎጂ መቆጣጠር የተቻለበትን ሰብአዊ መብትን ያከበረ የምርመራ አቅም በመገንባትና ሞዴል በመሆን ቃል ለመግባት ነው። እነ ብርቱካን ሚደቅሳን የፍትህ ሚኒስተሯን ማዝ አሸናፊ ዛሬ ብርቱካን ሚደቅሳም ሆነ ፍትህ ሚኒስትሯ በአብይ አህመድ ላይ የሉ። እችንም ሴት እሷንም ተጠቅሞ ነገ ጠዋት ይጥላታል። በመከላከያ ሚኒስተር ተጠቅሞ አሽቀንጥሮ ይጥላታል። ታሪክ ግን እነዚህን ይቅር አይላቸውም። የለበሰችው ሂጃብ የከበረ የሃይማኖት መታወቂያ ነው። እቺ ሴት ግን በአደባባይ የምትሰግድለት ጠቅላይ ሚኒስትራችን በፓርላማ እንደተናገረው ትላለች። እዚህ ላይ ሲገነባ በሀገር ፍቅርና በወታደራዊ ሙያ ሳይንሳዊ ሙያና ጥበብ ነው። በሀገር ፍቅር አክቹሊ፣ የአብይ አህመድ ሰራዊት የተገነባ ያለው በሀገር ጥላቻ ነው። የሀገር ፍቅር ሳይሆን የሀገር ጥላቻ ተምሮ ያለውን ችግር ለመፍታት የእምነት ተቋማቶቻችን፣ የሽምግና ተቋማቶቻችንን የእድር አደረጃጀቶቻችንን የወጣት አደረጃጀቶቻችንን ይዘን ስራ ከሰራን ከእኛ ምን ይጠበቃል ከተባለ፣ ከእናንተ ደምና አጥንት አይደለም መሆን የፈልጉት ታማኝ መሆኑን ጠላት ሸሻጊ አለመሆን። የብልጽግና የፕሮፓጋንዳ ማሽናቸውን ለማስተካከል ብለው ከፕራይም ሚኒስትር ኦፊስ ከሚኒስትር ፎሬን አፌርስ ከመከላከያ ሚኒስቴር ከሌሎችም የተደራጀ ሆን ሪቪው እና የመከታ ነው። ብልጽግናን ያድናል፣ የብልጽግናን ስርዓት ያስቀጥላል ተብሎ ተስፋ የተጣለበት ነው። የብልጽግና መደነባበር ተመልካቾች ቂም ቁርሾ ጥላቻ በዚህ በጥላቻ በቂም በቁርሾ አጣልተናቸዋል። ይሄ ክልል ትግራይ ከአማራ ጋር ትግራይ ከኤርትራ ጋር እዚህ አካባቢ ይሄን ሜንቴን ማድረግ የሚፈልጉት ብልጽግና መንደ ድባቡ እየተቀየረ እየተቀየረ ሲመጣ ቫይብሬት ማድረግ ጀምር። አዲስ አበባ ጠቅላላ ሚዲያውን ተመልከተ። ሚዲያው ይህ ወንበዴ ሁሉን አያዋጣም ብለን ቁረጥ። የሀገር መከላከያ ሰራዊት ለከፈለው ዋጋ ክብር እንድትሰጡልኝ ይጠይቃቸዋል። አማራ ክልል ሰላም፣ ልማት የልጆቹን ተስፋ ሊያለመልም ከተፈለገ የሰላም መንገድ የልማት መንገድ ከመንግስት ጋር ነው የሚል አንድ አቋም መያዝ ያስፈልጋል ኢትዮጵያ መከላከያ ሰዎች በዲስፕሊን በገዛ ህዝቡ ላይ ወንጀልን የሰራ የሚሊተሪ ዲስፕሊን የጎደለው ሰራዊት ስለሆነ ምህንድስና ተምራ አገርን ልትገነባ ግንባታን ተምራ አገር ማፍረስ ላይ ተሰማርታ ያለች ሴት ትናንት ላይ ያደረገውን ኢንተርቪው የስራ አጥቼ ደግሞ የአብይ አህመድን ኢንተርቪው ቁጭ እየተሰማ አልፎ አልፎ የተቆራረጠ ሰማ ነበርና ሀገር የሚመራው አለ በእውቀት በስኬል በዊዝደን እያለ ይፈላፍሰፍ ነበርና በአብይ አህመድ አስተዳደር አገር የሚመራው በኢንፎርሜሽን ነው። የእሱ ኢንፎርሜሽን ደግሞ ፌስቡክ እና ቲክቶክ ነው። አትሊስት ለሃይማኖቱ አክብሮት ቢኖራት ሂጃቡን አውልቃ የምትናገረውን ወንጀል እናቶችን አስለቃሽ፣ ወጣቶችን ጨፍጫፊ የሆነውን ሰራዊት ዲፌንድ ስታደረገው ሂጃቡን አውልቃ ይህንን ጭከራና አረመኔነት ራሷን ብቻ ወክላ ብትናገር። ተሽሎክልኮም ይምጣ በግላጭም ይምጣ ለዘራፊው ኃይል አትጠቅመንም ብሎ ህዝብ በአቋም መንገር አለብን። አካባቢያችን ሰላም ማድረግ ይጠበቅብናል። ሰላም የሚመጣው በጋራ ነው። እኛ ይሄን እናደርጋለን እናንተ ይሄን እናድርጉልን። ወደ ሰፊ ሆኖ መንግስት እኮ እየተቀበለ ነው። አሁን የሚይዘው የሚጨብጠው አጀንዳ አጀንዳ ሁሉ አጀንዳ ሰጪው የሬድዋን መሥሪያ ቤትን እና ድጋም እንዳይገናኙ አድርገናቸዋል። ትግራይ ከፋኖ ጋር ጥሩ ግንኙነት ሊፈጥር ይችላል ሲባል ጌታቸው ረዳ ከምስራቅ ወሎ የፋኖ ምናምን ጋር የሚገናኙ ሰዎች ነበሩና ተከታተልኳቸው አልኳቸው ይላል ከን ኢንተርቪው ያደረገበት ሚስጥር አያውቅም ነበር ጌታቸው፣ አያውቅም። እኔ በጣም ያደነኳቸው በሱ ነው። ይሄ ነገር አድናቆት ልቸራቸው እፈልጋለሁ። ረጅም ጊዜ ሆኖታል፣ ለካ ከዚህ ሰውዬ ከተለያየ ሚስጥር የሚባል አጋርቶት አያውቅም። መሰረታዊ ሚስጥር ከወደ ሰፊነት በላይ እንዴት? ራሱ ይፈርዳል፣ ራሱ ያጠፋል፣ እንዴት ይባላል? ለዛውም በአሁኑ ጊዜ እና አሁንም፣ ይሄ ወደ ሰፊነት መንግስት ወደ ሰፊ የሆኑ ብዙ አካላትን ግቡ እያለ ነው። ደግሞ እርግጠኛ ሆኜ የምነግራችሁ ይሄን ክልል ካለበት ወቅታዊ የሰላም ችግር አውጥተን ነገ ሌላ ችግር እንዳይከሰት ምቹ መደላድልን እንፈጥራለን። ይሄ ግን የእናንተን ድጋፍ ደግሞ ያስፈልጋል። አብይ አህመድ መግደል እንጂ ማዳንም ስለማያውቅ ለአብይ አህመድ የሰው ዓይን የሰው ሕይወት የረከሰ ነው። የሰው ሕይወት በሱ ዓይን የቀለለ ነው። የሰው ሕይወት በሱ ዓይን የተናቀ ነው። ለአብይ አህመድ ሰነፍ በተናገረ ጊዜ ይላል ስንፍናውን ይገልጣል ይላል። ሰነፍ አፉን በከፈተ ቁጥር ስንፍናውን ይገልጣል። አብይ አህመድ አፉን በከፈተ ቁጥር ድንቁርናውን፣ ስንፍናውን እንደሚያሳይ መግደልን እንጂ ማዳንን የማያውቅ በሰዎች ደም የሚጫወት ታየ ደንዳ ኮ ብሎታል። ይሄ አረመኔ እንዲህ በሰው ደም እንዲጫወት በንጹሀን ህይወት እንዲቀልድ በንጹሀን ህይወት እንዲያላግጥ ኢንኤብል ግን ያደረጉት እነ አይሻ መሐመድ ናቸው። በታሪክ ተጠያቂዎች ናቸው። ስርዓትንም ዲስፕሊን ማቅ አማራ ክልል ላይ ገብቶ እየጨፈጨፈና እያረደ ያለው የአብይ አህመድ ሰራዊት ነው። የአብይ አህመድ ሰራዊት በገባበት ቦታ ሁሉ ወንጀል ሰፍት ሆኖ የኢትዮጵያ የማንሰራራት ዘመን የብልጽግና አይቀሬነት እና የማንሰራራት ዘመን የድል ቀን ላይ በእነዚህ ድርብ ድርብርብ ታሪክ ወቅት ስለተመረቃችሁ እድለኞች ናችሁ። ፖሊስ ጸረ ሰላም ኃይሎች ሰርገው እንዳይገቡ እድገታችንን እንዳያውኩ። ለካ ከተለያየ ረጅም ጊዜ እንደሆነ የምታዩት ተኮልኮል መረጃ፣ ማንም አክቲቪስት የሚጽፈው፣ ማንም አክቲቪስት የሚናገረው፣ ይሄ በየጫት ቤቱ ጀበና ቡና ሲጠጣ የሚወራውን ጭራሽ እሱን ነው ቋጥሮ ሄደ ወደ አዲስ አበባ። መሰረታዊ ነገር ቢያውቅ ኖሮማ ስንት ይዘከዝክ ነበር አልኩኝ እኔ። ምንም የሚያውቀው ነገር የለም አለኝ። ማውቃቸው ብሎ ነገር በሙሉ ተናገራቸው። የማይነጋ መስሏት ምን ላይ ትራዳለች ይባል አለ ፋኖ የሚባለው ነገር ስለያዘ እሱ ላይ ሀመር እናርግ ነው። ፋኖ የሚባለው ነገር አእምሮ የትግራይ ሕዝብ እንደዚህ ለእንጀራ ለሆዱ ተብሎ የሚሸጥ ይመስሏል። የትግራይ ሕዝብ አይሸጥም ሚዲያ የሚከታተል ነው። ፋኖማ እየተዋጋ ነው። ለማንነቱ ለህልውና እየተዋጋ ነው። እዚህ ጋር ያለው ብልጽግና ቅምጥ ነው። ኦዲድ ያስቀመጠው ነው እዚህ ላይ አለ ሽብርና ብጥብጥ እንዳይፈጥሩ ፖሊስ ዘብ ሆኖ ይከላከላል። የኢትዮጵያን የብልጽግና ጉዞ ከሽብርተኞች ከወንጀለኞች፣ ከባንዳዎችና ካሻጥረኞች እንደምትጠብቁ ትልቅ ተስፋ የፌዴራል መንግስት አለው። ኢህአዴግ ከወደቀ ደርግ ከወደቀ ያውም ደግሞ ልፍስልሱ ብልጽግና አቅም የሌለው ብልጽግና እውቀት ያለው መሪ የሌለው ብልጽግና ስርዓት የሌለው ሰራዊት ያለው ብልጽግና በምርኮኛው በብርሃኑ ጁላይ የሚመራው ሰራዊት በሰካራሙ በብርሃኑ ጁላይ የሚመራው በምርኮኞቹ ጀነራሎች የሚመራው የአብይ አህመድ መከላከያ የምንም ነገር እውቀት የሌላቸው በምንም ነገር ኳሊፋይ የማያደርጉ የአብይ አህመድ ጀነራሎች የሚመሩት ሰራዊት ያለበት እሱማ ምንኛ ይወድቅ። እንደነዚህ አይነት ነፍሰ ገዳዮችን እንደነዚህ አይነት ጨካኞችን ተባብረን ማስወገድ አለብን። እነዚህ ሰዎች አንድ ቀን ባደሩ ቁጥር ኢትዮጵያም በጣም ዋጋ እያስከፍሏት ነው። የኢትዮጵያኖች መከራ እየበዛ እየጨመረ ነው የሚሄደው። ስለዚህ እነዚህን ወንጀለኞች ብልጽግና የሚባለውን ከምድራችን አሽቀጥረ ሰላምን ለማረጋገጥ፣ ልማትንም ለማረጋገጥ ጫካ የገባው ሀይል በሰላም እጁን እንዲሰጥ እንዲገባ መንግስት ይቅር ባይ ስለሆነ ይቅር ሁሉ ነገር ይቅር በሰላም አስገቡ እያሉ ስለዚህ፣ አንዱ ይህን ብታደርጉ የራሳችሁን ልጆች ወንድም ክን አክስትን አረልጅን አስገባ። ሁሉም ይህን ድርሻ የውሰድ። እዚህ ቤት ስ ያለሰው አሁን ነው በአደባባይ ወጣ። በቀደም ሰማችሁታል፣ ፋኑ አንዱ እንዴት አድርጎ ሲሳደብ እንደነበር እና እኛ አልገባንም እንጂ ጌታቸው ከመጀመሪያም ከኦፒዲዮ ጋራ አብሮ የሚሰራ ነበር። ጌታቸው ረዳ ፋና በሚያክል ሚዲያ ላይ ወጥቶ እረ ጌታቸው እረ እረ በስማ እንዳንተ ከመሆን ውይ፣ አዝናለሁ። በጣም በጣም አዝናለሁ። በጌታቸው ደረጃ የከሰራ ይቻላል የፖለቲካ ኪሳራ የፖለቲካ ኪሳራ የደረሰበት ጌታቸው ተከታታይ ውይይት አድርገናል። ተከታታይ የሰላም ድርድር አድርገናል። ተከታታይ ጥሪ አድርገናል። ምህረት አድርገናል። የተበተነ ልዩ ሀይልም ገብቶ የራሱን የክልሉ ሰላም እየጠበቀ ነው። ትጥቅ ማስፈታት የሚባል ነገር አልተባለምም፣ አልታስበም። ስለዚህ ውይይቱን፣ ሰላማዊ ድርድሩን፣ ውይይቱን አጠንክረን እንቀጥላለን። ከዚያ ውጭ የሆነውን ህግ ይከበራል። የሞራል ኪሳራ፣ የኤቲክስ ኪሳራ ከስክሪን ጀርባ ተደበቀው መጽሐፍ ነው እንጂ ልብ የላቸውም። ወጥተው ያንተን መንግስት ያስጠብቃሉ ብለህ እንዳታስባቸው። አንድ ጥይት ቢተኮስ መቆም የሚችሉ አይደሉም። ደፍረው እንኳን ደውለው ድምፃቸው ማሰማት አይችሉም። እነዚህ ናቸው እንደዚህ አይነት ፈሪዎች ናቸው። የአብይ አህመድ አብይ አህመድ እና ተከታዮቹ ፈሪዎች ናቸው። ገት የላቸው፣ ወኔ የላቸው፣ አቅም የላቸው። አብይ አህመድ እስካለ ድረስ ተኝቶ የሚያድር ኢትዮጵያዊ አይኖርም። ተወልዶ የሚያድግ አድጎ ለቁም ነገር የሚበቃ ኢትዮጵያዊ አይኖርም።